ከ350 ካሬ ሜትር በታች የሆኑ ቦታዎች ላይ ሕንፃ መገንባት እንደማይቻል ሰምተናል። ከዚሁ ጎን ለጎን ሕንፃዎች ከመንገድ ያላቸውን ርቀት ጠብቀው በሴት ባክ ሕግ መሰረት እንዲገነቡ ጠንካራ ቁጥጥር እየተደረገ እንደሚገኝ ያውቀናል። በሌላ በኩል ደግሞ ለትራንስፖርት አገልግሎት መኪና ለመግዛት ያሰባችው አዲስ አሰራር መዘርጋቱን ሰምተናል። በዚህ አሰራር መሰረት አነስተኛ ታክሲዎች ከስራ ውጭ ሊደረጉ መሆኑን አውቀናል። ሰላም ቤተሰቦቻችን መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ለትራንስፖርት አገልግሎት መኪና ለመግዛት ያሰባችሁ አዲስ አሰራር መዘርጋቱን ሰምተናል። በዚህ አሰራር መሰረት አነስተኛ ታክሲዎች ከስራ ውጭ ሊደረጉ መሆኑን አውቀናል። በመዲናዋ የህዝብ ትራንስፖርት ታክሲ ላይ ለመሰማራት ቢያንስ 25 ወንበር ያላቸው መኪናዎችን መጠቀም ብቻ ፈቃድ እንደሚያሰጥ ተገለጸ። በመዲናዋ ያሉት ሰማያዊ በነጭ ኮድ ሕዝብ ማመላለሻ ታክሲዎች በአገልግሎት ብዛት በማርጀታቸው መቀየር እንደሚገባቸው የአዲስ አበባ ትራንስፖርት ቢሮ አስታውቋል። ኮዳንድ ታክሲዎቹ ከዚህ ቀደም ከ12ሺህ የሚበልጥ ቁጥር የነበራቸው ሲሆን አሁን ላይ ደግሞ በተለያዩ ምክንያቶች ቁጥራቸው ወደ 4ሺህ መውረዱን የትራንስፖርት ቢሮ ኃላፊ አቶ ያብባል አዲስ ገልጸዋል። አሁን ላይ ለመዲናዋ ገጽታ ብሎም ለነዋሪዎች ደህንነት ሲባል ታክሲዎችን መቀየር የሚያስፈልጋቸው ሲሆን የመኪና ባለንብረቶቹ የመኪና ቅያሪ ማድረግ እንደሚገባቸው ተናግረዋል ተገኝተዋል የመኪና ቅያሬ ለማድረግ መንግስት ብድር በማመቻቸትና ከቀረጥ ነጻ በሆነ መንገድ መኪና እንዲያገኙ ድጋፍ እንደሚያደርግ አቶ ያብባል ጠቁመዋል። ከዚሁ ጎን ለጎን ደግሞ ወደ ታክሲ አገልግሎት መግባት የሚፈልጉ አካላት ከዚህ በኋላ ፈቃድ ለማግኘት ከ25 ወንበር በላይ ያላቸው መኪናዎችን እንዲሁም በኤሌክትሪክ የሚሰሩ መኪናዎችን በቅድሚያ ማሟላት እንደሚገባቸው የአዲስ አበባ ትራንስፖርት ቢሮ አመልክተዋል። ከዚሁ ጎን ለጎንም የትራንስፖርት ሚኒስቴር ያረጁ መኪናዎችን ከሀገር ውስጥ መንገዶች ለማስወጣት እየተንቀሳቀ የተጠቀሰ መሆኑ የተነገረ ሲሆን በቅርቡ በኢትዮጵያ መንገዶች ላይ የሚገኙ ያረጁ መኪናዎችና የጭነት ተሽከርካሪዎች ከአገልግሎት ውጭ ሊሆኑ ይችላሉ ተብለዋል። አዲሱ የትራንስፖርት ሎጂስቲክስ ሚኒስቴር የተሽከርካሪ ልቀት ብክለት ቁጥጥር መመሪያ የግሪንሃውስ ጋዝ ልቀት መስፈርቶችን የማያሟሉ መኪናዎችን ቀስ በቀስ ከአገልግሎት ውጭ የሚያደርጉ የአስተዳደራዊ እርምጃዎችን ይዟል። አዲሱ መመሪያ እንደሚያመለክተው ማንኛውም አዲስ ወይም ያገለገለ ተሽከርካሪ አስመጪ፣ ሰብሳቢ ወይም ደግሞ አምራች መኪናዎቹ የ ያዝ ልቀት መስፈርቶችን ማሟላታቸውን ማረጋገጥና ለእያንዳንዱ መኪና የማረጋገጫ የምስክር ወረቀት መስጠት ይጠበቅበታል ተብለዋል። ኃላፊዎቹ ሁሉም የነዳጅ መኪና ባለቤቶች ልቀታቸውን እንዲያስመረምሩና በሳምንታት ጊዜ ውስጥ የማረጋገጫ ሰርተፍኬት እንዲያገኙ አስታውቀዋል። በምርመራ ወቅት ችግር ያለባቸው መኪናዎች ልቀታቸውን ለመቀነስ ለአራት ወራት ጊዜ እንደሚሰጣቸውን በመምሪያው ተገልጸዋል። በሌላ በኩል ደግሞ ከ350 ካሬ ሜትር በታች የሆኑ ቦታዎች ላይ ህንጻ መገንባት መከልከሉን ሰም ተናል። ከዚሁ ጎን ለጎን ደግሞ ህንፃዎች ከመንገድ ያላቸው ርቀት ጠብቀው በሴት ባክ ህግ መሰረት እንዲገነቡ ጠንካራ ቁጥጥር እየተደረገ እንደሚገኝ ያውቀናል። ህንፃዎች በመመሪያው መሰረት ከመንገድ ያላቸው ርቀት ጠብቀው በሴት ባክ መሰረት እንዲገነቡ ጠንካራ ቁጥጥር እየተደረገ መሆኑን የአዲስ አበባ ግንባታ ፈቃድና ቁጥጥር ባለስልጣን አስታወቀ። የአዲስ አበባ ግንባታ ፈቃድና ቁጥጥር ባለስልጣን ዋና ዳይሬክተር ወይዘሮ ህይወት ሳሙኤል እንደገለጹት የአዲስ አበባ ከተማ አስተዳደር ኮሪደር እና የውስጥ ለውስጥ ውስጥ መንገድን ተከትሎ ግንባታዎች ከመንገድ ርቀው የሚገነቡበትንና ከመንገድ ትይዩ ያለውን የይዞታዎች ርዝመት እንዲሁም ደግሞ ከዋና መንገድ ትይዩ ያሉ ይዞታዎች የይዞታ መጠንና የቦታውን አቀማመጥ ቅርጽ ምን መምሰል እንዳለበት ውሳኔ ማሳለፉ ይታወሳል። ከዚህ አንጻር በመዲናዋ በማንኛውም የህንፃ ግንባታ ዲዛይንና ዝግጅቶች ላይ ለፓርኪንግ ለአረንጓዴ መናፈሻና ለእንቅስቃሴ በሚል በትኩረት እየተሰራ መሆኑን ያነሱት ወይዘሮ ህይወት በተለይ የህንፃ ግንባታዎች ከመንገድ ያላቸው ርቀት ወይም ሴት ባክ ላይ ጠንካራ ቁጥጥር እየተደረገ መሆኑን አመልክተዋል። ከኮሪደር ልማቱ ጋር ተያይዞ በርካታ ሰዎች የመልካም አስተዳደር ጥያቄ ያነሱበት ጊዜ ነበር። በዚህም ጥናት ተደርጎ የሴት ባክ መመሪያ ወደ ተግባር እንዲገባ ተደርጓል ያሉት ወይዘሮ ህይወት መመሪያው ግንባታዎች ከመንገድ ምን ያህል ወደ ውስጥ ገብተው መገንባት እንዳለባቸውና ከመሬት ምን ያህል ከፍታ ይኖራቸዋል የሚለውን የሚወስን መሆኑን አብራርተዋል። ይህም ከተማዋ ደረጃዋን የጠበቀች እንድትሆንና ግንባታዎች ከከተማዋ የመሬት ይዞታ ጋር የተስማሙ እንዲሆኑ የሚያደርግ መሆኑን ጠቁ ሴት ባክ ወደፊት የእግረኛና የብስክሌት መንገዶች መዝናኛ ስፍራዎችና ማረፊያ ቦታዎች ዓይን የሚማርኩ በነፃነት ለመንቀሳቀስና ለመዝናናት የሚመቹ መሰረተ ልማቶችን ለማሟላት እንደሚረዳ ገልጸዋል። የህንፃ ግንባታዎች በሚከናወኑበት ጊዜ በዲዛይኖቻቸው ላይ መካተት የሚገባቸው ሌሎች ጉዳዮች እንዳሉ ሆነው የአረንጓዴ መናፈሻ ስፍራዎችን ታሳቢ የማድረጉ ጉዳይ አስፈላጊ ነው ብለዋል። እነዚህ ስራዎች አዲስ አበባን እንደ ስሟ አዲስ ውብና አረንጓዴ ስማርት ከተማ ያደርጋታል ሲሉ ገልጸዋል። ከአዲስ አበባ ከተማ አስተዳደር ፕላንና ልማት ቢሮ፣ ከግንባታ ፈቃድ ቢሮ እና ከመሬት ልማትና አስተዳደር ቢሮ የመጡ ባለሙያዎች እንዲሁም የዘርፉ አርክቴክቸሮችና የግንባታ አማካሪዎች አዲስ በተሻሻለው ህንፃዎች ከመንገድ ስለሚኖራቸው ርቀት ወይም ስለሴት ባክ መመሪያ ላይ ያተኮረ ውይይት ሰሞኑን ማካሄዳቸው ይታወሳል። በአዲሱ መመሪያ መሰረት መንገዶች በተለያዩ ደረጃዎች ተከፋፍለው የሴት ባክ አተገባበር እንደሚኖራቸው ነው የታወቀው። ዋና መንገድ በሚባለውና ስፋቱ 30 ሜትር እና ከዚያ በላይ በሆነ መንገድ አጠገብ የሚኖር ግንባታ ከመንገዱ ጠርዝ 10 ሜትር እንዲርቅ ተወስነዋል። በዚህ ቦታ ላይ ዝቅተኛ ስፋት 500 ካሬ ሜትር እንዲሆን ሲወሰን 20 ሜትር የፊት ገጽ ይኖረዋል ተብሏል። በዚህ ቦታ ላይ የሚገነባው ግንባታ በ10 በመቶ አስቻይ ሁኔታ እንደሚኖረውም ታውቋል። ንዑስ ዋና መንገድ የሚባለውና ስፋቱ 30 ሜትር በታች እና ከ25 ሜትር በላይ በሆነ መንገድ አጠገብ የሚኖር ግንባታ ሲሆን፣ ግንባታው ከመንገዱ ጠርዝ 5 ሜትር እንዲርቅ ተወስነዋል። በዚህ ቦታ ላይ የሚገነባው ግንባታ በ5 በመቶ አስቻይ ሁኔታ እንደሚኖረውም ታውቋል። በዚህ ቦታ ላይ ከሴት ባክ ቀሪ ከ350 ካሬ ሜትር በላይ ሊኖረው እንደሚገባ የተወሰነ ሲሆን 12 ሜትር የፊት ገጽ ይኖረዋል ተብሏል። ቀሪው መሬት ከ350 ካሬ ሜትር በታች ከሆነ ግን ለመኖሪያ ቤት ብቻ የሚያገለግል ግንባታ መፈጸም ይችላሉ ተብሏል። የውሳኔ የሃይማኖት ተቋማትን እንደማይመለከትም ተገልጿል። ከ100 ካሬ ሜትር በታች የሆኑ ቦታዎች ደግሞ 2 ሜትር ሴት ባክ ጠብቀው እንዲያለሙ ሁኔ ተወሰነው። ነገር ግን በስልታዊ የልማት ቦታዎች ላይ ከሴት ባክ በኋላ 500 ካሬ ሜትር ስፋትና 20 ሜትር የይዞታው የፊት ገጽታ ተጠብቆ እንዲያለሙ ውሳኔ ተላልፈዋል። ይህንን ለማያሟሉ ደግሞ የሚገነባው ግንባታ በ10 በመቶ አስቻይ ሁኔታ እንደሚኖረው ታውቋል። በመጨረሻው ምድብ ውስጥ ማለትም የውስጥ ለውስጥ መንገድ በሚባለውና ስፋቱ ከ15 ሜትር በታች በሆነ መንገድ አጠገብ የሚኖር ግንባታ ደግሞ ግንባታው ከመንገዱ ጠርዝ 2 ሜትር እንዲርቅ ተወስነዋል። ይህ የሴት ባክ ሕግ በሁ ሁሉም የከተማዋ አካባቢዎች የኮሪደር ልማት ቢኖርም ባይኖርም ተግባራዊ ይደረጋል ተብለዋል።